የኢየሱስ ክርስቶስ እናት ድንግል ማርያም በክርስትና ሃይማኖት ውስጥ ከቅዱሳኖች በላይ ቅዱስ የሆነች ስትሆን በእስልምና ሃይማኖት ውስጥም በምድር ላይ የኖረች ብቸኛዋ ንጹህና ቅዱስ ሴት መሆኗን ያምናሉ። ታዲያ ይሄ የድንግል ማርያም ቅድስና በአማኞችና በታሪክ ተመራማሪዎች ዘንድ ለዓመታት መከራከሪያና ግምታዊ የሆኑ መላምቶች መስጫ የሆነ ነጥብ ነው። የማያስማማቸውም ሀሳብ እውነት ድንግል ማርያም ሞትን ሞታ ተቀብራለች፣ ወይስ አርጋ ቀጥታ ወደ ምድረገነት ገብታለች የሚለው ነው። አሁን ግን ለዚህ የሚሆን መልስ ተገኝቷል። መልሱን የሚሰጠንም ከብዙ ፍለጋ በኋላ የተገኘው የድንግል ማርያም መቃብር ነው። የቻናላችን አዲስ ከሆናችሁ ሰብስክራይብ የምትለውን ቁልፍ በመጫን ከእኛ ጋር ቤተሰብ ይሁኑ። በድንግል ማርያም ሞት ዙሪያ የሚነሱ ጉጅን ብሮች ብዙውን ጊዜ የድንግል ማርያም ሞት በተለያዩ ሰዎች ዘንድ አለመስማማትን አስነስቷል። ከእነዚህ ማያስማሙ ነገሮች መካከል በረፍተ ሞቷ ጊዜ የነበረው ሁኔታ ነው። በካቶሊክ ቤተ ክርስቲያን እና በካቶሊክ ሃይማኖት አማኞች ዘንድ ማርያም የሞተችው ያለምንም ስቃይ በሰላማዊ ሁኔታ በተፈጥሯዊ መንገድ መሆኑንና ወደ ምድረገነትም ነፍሷ መሄዱን ያምናሉ። ይሄ እምነታቸውም ያለምንም ስቃይ ነፍሷ ያለፈው ማርያም በቅድስናዋ ምክንያት መሆኑን አረጋግጦላቸዋል በምስራቅ ኦርቶዶክሶች ዘንድ ግን ይህ እምነት ተቀባይነት የለውም እነሱ የሚያምኑት ድንግል ማርያም እንዳልሞተችና በእንቅልፍ ሰመመን ውስጥ እንዳሸለበች ከዛም በሙሉ ከነስጋዋ ወደ ምድረገነት እንዳረገች ነው በዚህ የማርያም የድህነት ታሪክ ውስጥ ብዙ አይነት መላምቶችና እምነቶች በዋልድ መጽሐፍት ላይም ከሰፈረው ጽሁፍ በመነሳትም ስለ ማርያም የመጨረሻ የህይወት ዘመናት ከኢየሩሳሌም ራቅ ባለ ቦታ ማሳለፏን ፍንጭ የሚሰጡ ነገሮች አሉ። የድሮ የክርስቲያኖች ማህበራትም እነዚህን መላምቶች በከፍተኛ መጠን በአሁኑ እምነት ላይ ከማስረጻቸውም በላይ አነስተኛ በሚባል ደረጃ መላምቱን የሚያረጋግጥና ተቀባይነት ያለውን ጽሁፍ አለማስቀመጣቸው ግን ከውስብስቡ የመጨረሻው የድንግል ማርያም ቀናቶች ከማወቅ የገደበን አይመስለንም። ምክንያቱም ደግሞ ለዚህ የሚሆን መልስ ለማግኘት ከመቼውም ጊዜ በላይ የተቃረብን ይሆናል። ይህ የመቃብር ስፍራ ብዙ ነገሮችን የሚነግረን አንድ ማስረጃ ነው። ከዛ በፊት ግን ስለ እሷ ሕይወትና አሻሯን እንንገራችሁ። አብዛኛው የሐዋርያት መልእክቶችና ቀኖናዊ ወንጌሎች ስለ ድንግል ማርያም መረጃን በቀዳሚነት የሚሰጡ ማጣቀሻዎች ቢሆኑም አብዛኛዎቹ ከ66 እስከ 110 ዓ.ም ድረስ ያሉት ጊዜያት ላይ የተጻፉት ትኩረታቸውን ያደረጉት በኢየሱስ ክርስቶስ ላይ ነው። የሐዋርያው ማቴዎስ እና የሉቃስ ወንጌል ከ66 እስከ 90 ዓመተ ምህረት ድረስ ያሉትና የዮሐንስ ወንጌል ወደ 90 እስከ 110 ዓመተ ምህረት ያሉት አብዛኛው ከተፈጠረው ሁኔታ ጋራ የሚቀራረቡ ታሪኮችና ከመንፈሳዊ ትምህርቱ ጋራ የሚጣጣም ማብራሪያን የሚሰጡ ናቸው። በዚህም ምክንያት ታማኝነታቸው አሁንም ድረስ ክርክር የሚያጭር ነው። ወንጌል ከመጻፉ በፊትም በጋላትያን ጸሐፊው በፓውል እንደተጻፈው የድንግል ማርያምን አፈጣጠርና ሕይወት ያትታል። በዚህ ጽሑፍ ላይ በቀጥታ የማርያምን ሁኔታ ሳይሆን የኢየሱስ ክርስቶስ አወላለድና የተወለደውም ከሴት መሆኑን ሲያትት በዚህ መሃል የማርያምን ስም ሳይጠቅስ የተወጣችውን ኃላፊነት ይጠቅሳል። ነገር ግን በወንጌል ላይ ለምሳሌ በሉቃስ ወንጌል ላይ የማርያምን ስም አስራ ሁለት ጊዜ ጠቅሷል። በወንጌሉ ላይም ለክርስቶስ መኖር እሷን እንደ ማዕከላዊ መነሻ በማድረግ ያተታል። በማቴዎስ ወንጌል ላይም አምስት ጊዜ ስሟን በመጥቀስ አንድ ጊዜ ብቻ እሷን እንደ ማጣቀሻነት ያነሳል። በሌላኛው ወንጌል በማርቆስ ላይ ደግሞ አነስ ባለ መልኩ ስሟን አንድ ጊዜ ብቻ በመጥቀስ በኢየሱስ ቤተሰቦች ውስጥ ያላትን ሚና ይጠቅሳል። በመጨረሻም በዮሐንስ ወንጌል ውስጥ ሁለት ጊዜ እሷን እንደ ማጣቀሻ የወሰ ደ ቢሆንም ስሟን ግን አንዴም አልጠቀሰበትም። ይህም በሰርጉ ላይ አንቺ ሴት ከኔ መናለሽ መናለሽ የሚለውን ሲሆን በዚህ ላይ ስሟን አይጠራበትም። ሌላኛው ደግሞ በመስቀሉ ስር የቆመችበትና ስቅላቱን የተመለከተችበት ጊዜ እናትህ እሷ ናት ያለውን ነው። በሉቃስ ወንጌል ላይ በሐዋርያትና ሌሎች አማኞች በታደሙበት የክርስቶስ እርገት ላይ ከልጇ ጋር የተገኘች እናቱ መሆኗን ይጠቅሳል። በማቴዎስ ወንጌል ላይ ደግሞ ዮሴፍን ሚስቱ እሷ ብቻ መሆኗንና በዮሐንስ ወንጌል ላይ ደግሞ ስለ ማንነቷ አሻሚ ሁኔታን በሚፈጥር መልኩ ይገልጻታል። ታዲያ በሉቃስ ወንጌል ላይ ማርያምን ከዘካርያስ ባለቤት ከኤልዛቤት ጋራ በማንሳት የአሮንን የሃይማኖተኝነት ሀረግና የዳዊትን ንጉስ ዘር ከሷ ጋር ያለውን ግንኙነት ያብራራል። ቢሆንም በሉቃስ ወንጌል ላይ በዮሴፍ በኩል የይሁዳ ዘር መሆኗን ያትታል። ምንም ቢሆን ታዲያ ማርያም በቀደመው ሕይወቷ የአይሁዱ የዮሴፍ እጮኛ መሆኗንና በወቅቱም ከመልአኩ ገብርኤል ብስራትን መቀበሏንና ብስራቱም ኢየሱስን እንደምታረግዝ በዚህም ምክንያት ወደ ኤልሳቤት ያደረገችውን ጉብኝት በወንጌሉ ላይ ተጠቅሷል። በወንጌሉ ላይም የሮማውያን ንጉስ በኢየሱስ ላይ የሞት አዋጅ ማወጁን እና ዮሴፍ ወደ ቤተልሄም በመመለሱ ምክንያት ማሪማ ኢየሱስን በቤተልሔም መውለዷን በሰፊ ይገልጻል። ታዲያ በዚህ ጊዜ የማርያም እድሜ ስንት እንደሆነ የማይጠቀስ ቢሆንም ተመራማሪዎች ባደረጉት ታሪካዊና ባህላዊ ምርምር በዛን ወቅት የነበሩ አይሁዳውያን ሴቶች የኮረዳነታቸው ጊዜ ላይ ሲደርሱ እንደሚያገቡ ደርሰውበታል። ነገር ግን በፓለስታይንና በምዕራብ ዲያስፖራው ዘንድ ከባቢሎናውያን አንጻር የአይሁዳውያን እድሜ አናሳና ገነባለጋነት እድሜ ነው። ታዲያ ከኢየሱስ ልደት በኋላ ወደ አይሁድ በመሄድ በአርባ ቀን መገረዝ አለበት የሚለውን ሕግ መፈጸሟንም ያስነብባል። ከዚህ በኋላ እያንዳንዱ የመጀመሪያው የተወለደ ወንድ ልጅ ወደ አይሁድ ንጉስ በመሄድ ስለነበረበት እሱን ወደ ቤተ መንግስቱ ቤተሰቦቹ እንደወሰዱት ይገልጻል። በሰዓቱም ነቢይ ስምዖንና አና ኢየሱስን መሲህ መሆኑን ማረጋገጫ ሰጥተውታል። ታሪኩ በደንብ ሲብራራም ከምስራቅ የመጣችሁ የማጊ ጉብኝትን ተከትሎ ዮሴፍ በህልሙ የንጉስ ሄሮድስን የተወለደውን ልጅ ለመግደል የወጠነውን ሴራ በህልሙ ታይቶታል። በዚህም ወደ ግብፅ በመሰደድ ንጉሱ ሄሮድስ እስኪሞል ድረስ መጠበቃቸውን ያስነብባል። ከተመለሱም በኋላ በቤተልሔም ሊቆዩ ተገደዋል። ምክንያቱም ደግሞ የሄሮድስ ልጅ አሮስ ነው። በጁዳ ላይም ማርያም ከኢየሱስ የህፃንነት ዕድሜ ከ አስራ ሁለት ዓመት ጀምሮ ያለውን የተጻፈው በጊዜውም በኢየሩሳሌም ቤተ ክርስቲያን መሄዷንና በዛም ከሃይማኖት አባቶች ጋር እንዲማር ኢየሱስን ለሶስት ቀን ትተውት ወደ ቤት መመለሳቸውን ይገልጻል። ከሶስት ቀን በኋላ እንዳጡትና ከብዙ ፍለጋ በኋላ ሲያገኙት እኔ በአባቴ ቤት መሆን ይገባኛል ሲል መናገሩን ያትታል። እነዚህ ወንጌሎች ስለ ድንግል ማርያም ማንነት በተለያዩ ቦታዎች ላይ የተናገሩ ሲሆን ስለ እርገቷ ወይም ረፍቷ ግን ምንም የሚናገር ነገር አለመኖሩን ያሳያል። በዚህ መሃል በ1972 በሌሚኖ በርጋት የተባለ አርኪኦሎጂስቶችና የቅርስ ሰብሳቢ በአንድ ስፍራ ቁፋሮ ያካሂዳል። ስፍራውም በመጀመሪያው ክፍለ ዘመን የነበረ የቀብር ስፍራ እንደሆነ ቁፋሮ ከማድረጉ በፊት ባደረገው ምርምሮች ደርሶበታል። ይህ ግኝት እስካሁን ድረስ በአርኪኦሎጂስቶች ማህበረሰብ ውስጥ ምንም አይነት አስተያየትና ማብራሪያ ያልተሰጠበትና የግኝቱም ተአማኒነት አሁንም ድረስ በውል ያልታወቀ ነው ቢሆንም በኢሌሚኖ ያገኘው የመቃብር ስፍራ ሶስት በሮች ያሉትና ትክክለኛ የሰው አስክሬን በመቃብር ስፍራው እንደነበረ የሚያረጋግጡ ማስረጃዎችንም ጭምር ነበር። ይህ የመቃብር ስፍራ ከአካባቢው ነዋሪዎች የተለየና በድንጋይ ውስጥ የተፈለፈለ ዋሻ ነው። ይህ ግኝት ብዙ ጊዜ በመላምት ደረጃና በእምነት ብዙዎችን ሲያጨቃጭቅ ለነበረው የድንግል ማርያም እረፍትና እርገት መልስ የሚሰጥ ግኝት ይሆን? ይህንን ወደፊት በሚደረገው ጥናት ውስጥ የምናውቅ ሲሆን እኛም በዚህ ቪዲዮ ላይ ይህንን መልስ ያላገኘለትን ሐሳብ አንስተን ለእናንተ አድርሰናል። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና በየቀኑ የምንለቃቸውን ሌሎች አስገራሚና፣ አስተማሪ አዝናኝ ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ደህና ቆዩ።